እየገደለ ግን ዘጠኝ አጥም ቢኖረው እየገደለ ሰላም አድርጎ አድር መምራት ስለዚህ፣ አሊያን ያን ኃይሏን መሰረት አድርጋው ህዝባችን ስትገልጽ ስትጨፈጭ፣ በጅምላ ስታርድ ኑራ፣ አምስት ዓመት ሙሉ ኑራ፣ መላው ጠፋል፣ ዘዴው ጠፋል። ምንድነው ሚስጥሩ? ወላ ሰበት ከዛ በኋላ የከረረ ሃይማኖታዊ ትንሳኤ አላቸው። መነጫቸው ሃይማኖታቸው ላይ በጣም ፍቅር አላቸው። ሃይማኖትን እኛ ደግሞ የእነሱን ሃይማኖት አንከተልም አይደል? በዚህ ምክንያት ከሆነ ምን እናድርግ? የኢትዮጵያውን አቡን እንያዝና ይሄ አቡን የእኛን አገባብ ህዝቡን ይቀበለና ከነገረ ይቀበለናል ብለው አሰው። እንግዲህ የጣሊያን ንጉስ ነው የኔ ያሰብ አነሰን አሰበና፣ ህዝቡን ሰብስቡልህ ብሎ አሰበሰበ። አቡነን አስመጣ፣ አቡነ ጴጥሮስን አስመጣ፣ አቡነ ጴጥሮስን አስመጣ። በኋላ መድረክ ላይ አቁሞ የኢትዮጵያ ህዝብ ጣሊያንን በመንግስትነት ልትቀበለው ትችላለህ መቀበል አለብህ ብላችሁ ትምህርት አስተምሩ ህዝቡን ስበኩልህ። ያ ካልሆነ እንደተጋደልን እንኖረው እኛ ማንወጣም፣ እናንተ የማስወጣት አቅም የላ ብሎ ጠየቁ። ይሄን ካላደረክ ግን ከዚህ መድረክ ፊት በሰይፍ ልቆርጠናል። እሺ ብለው አቡነ ጴጥሮስ ቆሙ። አብሮ አቡነ ጴጥሮስ ልክ እኔን ታዩኛል። መድረክ ላይ ነው ያለው አይደል? ሁሉ ሰው እያየ ከዚህ መድረክ ላይ ሆኑና ልክ የኔ ጓጆች ናቸው እነሱ፣ ሰይፋቸውን ይዘው ወደ እኔ ተዘጋጅተው ወደ አንገት አዘጋጅተው ሰይፋቸውን ይዘው ቆማሉ። እነሱኛን እኔን ሊዘቡ ሊሰይቡ የቆሙ ሰዎች ናቸው። ንጉሱ ከዚህ ወንበር ይዞ ተቀመጠና የኢትዮጵያ ሕዝብ ጣሊያንን በጸጋ ልትቀበለው ይገባ የሚል አዋጅ አውጅ አሉ። እሺ ብለው ቆሙና የኢትዮጵያ ሕዝብ ወይ አይደለም ሕዝቡ የኢትዮጵያ መሬት ጣሊያንን ብትቀበዩ ፍጹም የተረገምሽ ሁኚ ብለው አወግዙ። ከዛው ላይ ተሰየሙ። አቡነ ጴጥሮስ እንደተባሉ ይኖራሉ። ሲዘርፍ የሞተ ሌባ ማለት ዘላለም ይኖራልን። ዘላለም ይኖራልን ሲዘር ሞተም አለ። አቡነ ጴጥሮስ ታቦት ተቀርጦላቸው የኖሩ ታላቅ አባት ነው። ዛሬ ስማቸው ይዘከራል። ታዲያ አቡነ ጴጥሮስን ያስተመራቸው የክህነት ትምህርታቸውን ያስተመራቸው መምህር፣ ዛሬ አስተማሪ መምህር የለም ወይስ ተማሪ መምህር የለም? ትናንት አማራ ክልል ውስጥ በወለጋ የተደረገውን ነገር ስናወራ ፖለቲካ ነው እያሉ? በመድረክ እየመጡ ፖለቲካ ነው፣ እኛም ሃይማኖታችን ኦርቶዶክስ ነው፣ ኦርቶዶክስ ስትነካ እኛም እንነሳለን እያሉ በመድረክ በመድረክ ሲሰውኳችሁ ነበር። ዛሬ እንኳን አይመጡ። ሲሰውኳችሁ ነበር፣ ሲያስተምሯችሁ ነበር። እናንተም አዎ እያላችሁ አምሳምሳም እየሆናችሁ ሙሉ በሙሉ እያመናችኋቸው ስትኖሩ ነበር። ዛሬ ጎጃም ላይ ደብረ ኤልያስ ገዳሙ በከባድ መሳሪያ ተመቶ መነኮሳቶች ሲገደሉ የገዳሙ ማህበረሰብ ሲፈናቀሉ ጎርጎራ ላይ ገዳሙ ሲደፈር ምን ፈለግ? ከዚህ በኋላ ምን ነው የምትፈልግ? ምክንያት አይደለም የሚደረደረው። ምን ምክንያት እንጣሻው። አሁን ደግሞ ሰሞኑን እንዲህ አይነት ፖለቲካ ጀምሮ ፋኖ ኤርትራና ትግራይ የጋራ ስምምነት ወስደው ፋኖ ያን ሁሉ የአማራን ሕዝብ ወጣት የጨፈጨፈ ደብረ ጽዮን ጋር ስምምነት ወስዶ አማራን ሊያሳርዱ የሚመጣ ነው፣ እያሳረዳችሁ ነው ፋኖ ነው እያሉ ፖለቲካ ጀምሯል። እሺ ችግር የለም እኛ ደብረጽዮን ጋር ስምምነትም እናድርግ። መስማማታችን አለመስማማታችን እግዚአብሔር ነው የሚያውቀው። ብንነግራችሁም አታምኑኝም። እሺ ግን እንስማማ። ጌታቸው አሰፋ አይደለም በበላይነት እየመራው ወልዲያን ጨፋጭ ቦይ ሄደ ደው ጎንደር ድብረ ታቦር ድረስ ደስ ጨፋጭ ቦይ ሄደ ጌታቸው አይደለም ጌታቸው የሰላም የኖቤል ተሸላሚ ሆኖ ግን ታብይ ጋር ኮስት ሲደረግ ታብይ ጋር ተሸላሚ ሆኖ ሲወጣ የኢትዮጵያ ሕዝብ አልገረመውም ነበር። አማር አልገረመውም ማለት ነው። እኛ በጫካው ገብረ ሲሆንም በጫካው ነው ያላደረግነውን አደረጉ ብሎ ፖለቲካ ሲነዛ አዎ ብለህ የምትቀበል ከሆነ ዛሬም ቅልነት ይሞኝነት ስከመቸም ድረስ እንደዚህ ይዘው መከጠል ከሆነ እንደታረድክ ትከጠላለህ እንደታረድን እንከጠላለን። አንተም ትሞታለህ ነው የሞታለህ ምናልባት እኛ ተይዘን ተናዘን ለጠላት ተዋርደን መሞቱ ላይ ግን አናደርገው። ምክንያቱም የአባትን ልጆች ምክንያቱም የአባቶቻችን ልጆች ነን፣ ተረድተነዋል፣ አውቀነዋል። ታሪኬን አውቃለሁ፣ የወጣኝ ታሪኬን እንጂ ሀብት ንብረትም የለኝም፣ የእጅ ክላሽም የለኝም። በጀላይ ነው የወጣው ከወጣው ሁለት ዓመት የ ስለዚህ አባቶቻችን ባዶ እግራቸውን ሄደው ለኛ ጫማ ገዝተው ልጆቻቸውን አስተምረው የነገ ኩራትና ተስፋ የሀገር አለኝታ ሊያወጡን ብለው የሀገር መሪ ሊያደርጉን ብለው የተማረ ማህበረሰብ ሊያበዙ ብለው እነሱ እኛ የምንጠብቃቸውን ከብቶች ጠብቀው ነው እኛን ያስተምሩን። አስራ ሰባት ዓመት ተምረን ግን በረሃ ተለቀቅነ፣ በረሃ ተለቀቅነ። የዘረፋ መንገድ ነው፣ እየዘረፉ ነው ይሉናል። እሺ፣ ከህዝብ ጋር ነው የምንኖረው። የትኛውን ቤት ዘረፍ ነው? ዘራፊ ሌባን አጥፍተነው ሌቦቻችን አጠፉብን ብለው ከኛ ላይ ዘመቻ መጡ። ጃኒ በንከራ ሲወረር አርማጭሆ ሲወረር በሌባ አንድ ቀን ብቅ ብሎ ያልመጣ ሳንጃሃ ሳንጃ ቢሮ ላይ ቁጭ ብሎ በዛን በሙሴማን ባልፎ ጎንደር ደርሶ እየመጣ አንድ ቀን መጥቶ ማያውቀው ዛሬ እኛ ስንገባ ሌቦችን ስናጠፋ ሌቦቻችንን አጠፉብን። ክብሮቻችን ናቸው። ሌቦቻችን ዘበኞቻችን ናቸው። እነዚህ ሌቦች አጠፉብን። እነዚህ ሌቦች ልናጠፋቸው ይገባል። ዘራቢ ናቸው አሉና ከላይ አርማጭሆና ከታች አርማጭሆ ጋር የጋራጅ እንዳደረጉና ዘመቻ መጡ። አያሳዝን ወገን። አስፋልት ላይ ጠብቀን አልመታናቸው። አልፋችሁ አትሂዱ አላልናቸው። ስራችሁ እንዳሰሩ ብለን አላገርናቸው። እኛ እየሰራ ነው ያለን። እንደ ሌባ ተሽሎክሉከን ሳሙናል እንገዛ እንኳን እንደ ሌባ ተሽሎክሉከን፣ እነሱ ሲሄዱ ተሽሎክሉከን መጥተን ሳሙና ገዝተን ነው ይህን በምናደርግበት ቦታ ያና ያ የተራራቀው ኃይል ተገናኝቶ እኛን ለማጥፋት ዘመቻ መጣ። ይህ ማን ነው ካልከኝ፣ የአንተም የእኔም ወገን ነው። መፍትሄው ምንድን ምንድነው ካላችሁኝ፣ ሙልቀን እንደተናገረው ወገን ወገናችሁን ምከሩ። አንደኛ፣ ሁለተኛ ሁላችንም ቢሆን ዛሬ ትንሽ ውስጤ ደስ ብሎ ትውሏል። ዛሬ በጣም ብዙ ህዝብ አስቀዳሽ ሆኖ በጣም ብዙ ህዝብ ውሎውን ቆሙን ውሎ አይቼዋለሁ። ይህ ሁሉ መንስኤው ምንድን ነው ካላችሁኝ የእግዚአብሔር ቁጣ ነው። አሁን እንግሊዝ ብትመጣብን ችግር የለም። አላማ ነው። አገር ተሀገር ጋር ነው የተጋጨው። አሁን እኮ ያበበ ልጅ የከበደ ልጅ ነው አይደል? እየገደለው ያለ ይሄ ምንድን ነው ምክንያቱ ካላችሁኝ ለኖኅ ቃል ኪዳን በገባለት መሰረት እግዚአብሔር ሁሉን ህዝብ አላጠፋውም ብሎ ቃል ኪዳን ስለገባለት በኃጢአታችን ምክንያት የጥፋት አዋጅ እንዳያውጅብን ቃል ስለገባ፣ በኃጢአታችን ምክንያት አለመግባባትን ዘረብ አንድ አማራኛ እየተነጋገርን መረዳዳት ያልቻልን አንድ ቋንቋ እያወራን ያወራነው ነገር ማንረዳው ማንሰማማ ማሰቢያ ልቦና እያለን መስሚያ ጆሮ እያለን የማንሰማ ልብ እያለን የማናገና ዝብና ተፈጠርን። ይሳዘው ሰዎች ስለዚህ ይሄ በን በዚህ አይነት ሁኔታ ተቀጠል አማራ የሚባለው ነገር አሁን ለእናንተ የማይመጥን በጣም ከባድና ውስብስብ የሆነ ፖለቲካዊ ሴራ አለ። ገና ነገ ወይም ነገ በኋላ ወይም ከስድስት ወር ከሰባት ወር ወይም ከአንድ ዓመት በኋላ ይፋ ሆኖ የሚመጣ ለዚህ ህዝብ የማይመጥን ዛሬ ብናወረው የሚያመጥን ከባድ የሆነ የጥፋት የጥፋት አዋጅ ዳር ደንበረን ከቧዋል። በአራቱም ማዕዘን ጠላት ሰርተውልናል። በአራቱም ማዕዘን ጠላት አዘጋጅተውልናል። የትኛው አቅጣጫ ወገን የለንም። በየትኛውም አቅጣጫ ማለት በየትኛው ከኢትዮጵያ ውስጡ ነህ፣ እንኳን አማራ ከኢትዮጵያ ውስጡ ነህ። በዚህኛው በኩል ብትሄድ ከክልል ስድስት ጋር ጠበኛ ነህ፣ ከጉሙዝ ጋር በፖለቲካው የትም አትሄድም። አጋጭተውዋል። በዚህኛው ብትሄድ ከኦሮሞ ጋር፣ በዚህኛው ብትሄድ ከትግራይ ጋር፣ በዚህኛው ብትሄድ አርማጮን ግማሹ መሬት ከፍለው ሰጥተው ለሱዳን፣ ከሱዳን ጋር ግጭት አለ። ወዳጅነት የለንም፣ ታውቁታላችሁ። ደርግን ገልብቶ ኢህአዴግ ሲገባ መመሸጊያው የነበረው ሱዳን ነው። ዛሬ አንተ የትም መመሸጊያ የለም። ለመቶ ሃምሳ ዓመት ሲሰራ የቆየው መጠጊያ አልባ እንድትሆን ነው። ኃይለህ አስፈሪ ነው፣ ከባድ ነው። ተኩስም ከባድ ነው። ያን ተኩሳችን ግን ወንድማማሽ መጋደያ ያደረግነውና እህ መተ መተግበር ያለበት አላማው ላይ መሆን መቻል አለበት። ዓላማውን በደንብ መጠቀም አለብን። የመንግስትን ፖለቲካ እዚህ ላይ ማክሸፍ መቻል አለብን። ህዝባዊ ትግል ማድረግ መቻል አለብን። ሌባን ማጥፋት መቻል አለብን። እዚህ አካባቢ የመጨረሻ ንግግር የሚሆነው ሌባ ላይ ሌባ ላይ